አረው አረው ብለዋል ማማዝናሽ የቡታጅራ ሰዎች የዩቲዩብ ቡታጅራ ዩቲዩበሮች ተጫረሱ እርስ በርስ ሊያልቁ ነው በአብርሃም የተነሳ አብርሃም ምን ነው እንደ ዝንብ ወረራችሁት አይመለከታችሁ ወንዶቹ እንደዛ እርስ በርስ ሴቶቹ እንደዛ እርስ በርስ የጉዳዩ ባለቤቶች እንኳን በዚህ ልክ ጦርነት ውስጥ አልገቡ በዚህ ልክ አልተደማሙም አልተቧቀሱም ውሃ ውስጥ አልታፈኑ፣ በጭስ አልታፈኑ፣ መሳሪያ አልተተኳኮሱ። እንዲህ በየጎራቸው ተለያይተው ነው ያሉት። በሱም በኩል ወንዶቹ፣ በእሷም በኩል ሴቶቹ እርስ በርስ ሊያልቁ ነው። አብርሃም እንደ ዝንብ እንደ ዝንብ ወረሩክ። እንዲሁም ሩታ ማለት ነው። እንዲህ አረ ቡታጅራዎች ኳስ በመሬት አድርጎ፣ አረ አትሰደቡ፣ አረ አትዋረዱ በዚህ ልክ እንዴ ምን አገባኝ ብላችሁ አትተውትም? እንዴ ላይ መለከታችሁ የምትጨራረሱት ምትጨራረሱት ላይ መለከታችሁ ሌሎችን ሰዎች እያስገባችሁ መታደማሙት፣ ቢቀርስ ቢቀርስ ገንዘብ እናገኛለን ብላችሁ አንድ ሰው እጃችሁ ላይ እስኪጠፋ ድረስ ነው የምትጠብቁት? አንድ ሰው በአብርሃም ምክንያት ወይ በሩታ ሰበብ መሞት አለበት? ቡታጅራ ውስጥ መሞት አለበት? ጥያቄ ለቡታጅራዎች። እንዴ ምንድን ነው አንዱ ከሄደ በቃ ማረጋጋት አትችሉም? ምንድ የመድሃን ያለም ያለ። ግን ሰላም ጤና ይስጥልኝ ውድ የዩትብ ቻናል ተከታታዮች በዓለም ዙሪያ የምትገኝ ኢትዮጵያ እንዲሁም ኤርትራውያን በያላችሁበት በሰላምታ ይድረሳችሁ። ሰላማችሁ እንደምንራሷ ብዝት ትርፍ ይለው። አራ ሰብስክራይብ አርጉኝ። ምንድነው እኔ ለእናንተ ጮሃለሁ፣ ጮሃለሁ፣ ጮሃለሁ። ኢትዮጵያ ውስጥ ለዩትበሮች ህግ ይውጣልን ብዬ ጮሃለሁ። ወይም በቲክቶኩም በዩትቡ ለዩትበሮች ህግ ይውጣልን በህግ አምላክ ብለናል። አለበለዚያ ትውልድ ልናጣ ነው እያልኩ ጮኻለሁ። ሰብስክራይብ አድርጉኝ፣ ምን አለበት አበረታቱኝ። ነው ማለት ነው የምፈልገው። እንዴ እና ጽጉ ጽጌና ማለት ጽጉና ዳኒ ተዋቸው። ጽጉና ዳኒ ያው እንግዲህ ዳኒ ያው ሁለቱንም እንዲያገባ ነው መሰለኝ እየተፈረደበት ያለው የችር ጉዝነኝ ትላለች ስ ጽጉ ልትወጣ ስትል አትወጪ ይላታል። እኔ የምለው ከኋላ የመጣ አይና ወጣ አሉ ኤፍሱን ተብዬዋ አንድ ፍሬ ልጅ ናት ገና። ፍቅር ውስጥ እንኳን ከገቡ እንደው ፍቅርም አይደለም ያው በንዴት በእልህ የገባበት ህይወት ነው። ቢሆንምምገን ፈልጋም ሳይንስ አትፈልግ አርግዛለች። አረገዝኩኝ ብላ ደግሞ አናታቸው ላይ ካልተቀመጥኩ ብላለች። የነቀለችን እኔኮ እሷ እሱ አይፈልግሽም ለምን አትሄጂም ትላለች። እሱማ በደንብ ነው እኮ የሚፈልጋት። በደንብ የማልፈልግበት ህይወት ውስጥ እኔ ገባውትኛ ለሽኩ የማይፈልግበት ህይወት ውስጥ መግባቱን ስታቂ ደግሞ መራቅ ያለብሽ እንኳን ትለሽ። እሱ የሚፈልገው ጽጉን ነው እንዴ። እድሜውን የጨረሰው ከጽጉ ጋር ነው ገንዘብን ሚዲያን ያወቀው ከጽጉ ጋር ነው። አንድ ላይ ሆነው ነው ያደጉት። ከኋላ ምትሽ በቃ አንቺ ህይወታችን ብጪ ወደሽ እግርሽን ገልጠሽ የሰጠሽው እንደሆነ በግድ ያረገሽለት እንደሆነ አንቺ እሱን ለመያዝ ነው ያረገሽው። ማን ያውቃል? ይህኔም ድራማ ይሆናል የምትሰሪ ሳታረግዣ አርግዣ አለኝ ብለሽ ልጁን ያው ሆስፒታል። እንግዲህ ነገ ደግሞ ራሱን ያገኛል። ከዚህ በፊት ጽጌን ነበር፣ አሁን ደግሞ ዳንኤል። እስቲ አንቺ በመሀል ገብተሽ ምን እንደምታመጪ እናያለን ጽጉና ዳኒ ባይዘው ብዙ ጊዜ ድራማ ነው የሚሰሩት። ኢቨን አሁንም ብዙዎቻችሁ ድራማ እያላችሁ ነው። በእንደዚህ ግን ድራማ፣ ከአቅም በላይ የሆነ ድራማም ሲሆን ደግሞ ለህይወት አደጋ አለ እና ኢቨን ተመልካችም ክብር አለመስጠት ማለት ነው። ብዙ ተመልካቾች የሚሰጡት የተለያየ ኮመንት ስላለ ማለት ነው። እና ይህና እንትናንም እያያቸኋቸው ናቸው። ውብዬ ውብዬ እንደው በጣም አርንቅሻለሁ እንደውም በዛ በወይኑ ብርጭቆ ይሄ ገገማ ቀውላላ የሆነ ደግሞ፣ እንደው በተሰቀለው ጌታ፣ ለነገሩ እኔ በነገራችን ላይ ብዙዎች መተት ነው ይባላል። አውቀው አንዳንድ ሰዎች ገንዘብ ተሰጥቷቸው በገንዘብ እንጂ በመተት አለም እንደዚህ እያበዱ ያሉት ማለት ነው። ገንዘብ ነው ናላቸውን እያሳበዳቸው ያሉት። ሰው ለእናቱ መኖር ሲል ለእናቴ ስነው እንዲምለው ወይ እናቴ እንድስነው እንዲምለው ብሎ ለገንዘብ ብሎ ደግሞ ባለፈው እንደዛ ተቀጥቅጧል። አሁን ደግሞ ካልሞቱ በስተቀር እኔ ነገርኳችሁ፣ ሚዲያ ላይ በሆነ ሰው ምክንያት በዚህ በሴትና በወንድ ለማይመለከታቸውም ለሚመለከታቸውም ገብተው የሚበጣበጡ መሳሪያ የሚወራወሩ ቦክስ የሚዋቀሱ ደም የሚደማሙ ሰዎች በአንድ በሆነ ምክንያት ዩቲዩብ ላይ የሆነ ሰው ካልሞተ በስተቀረ መቼም መቆሚያ የላቸውም ህግ ካላቆማቸው ማለት ነው የሆነ ሰው መሞት አለበት ፕራንክንና ሪያሊቲ ላይሻቸው ለማስተካከል ሲባል ማለት ነው። ምክንያቱም የምናየው ነገር እንደዛ ነው እን ለምንድን ነው የዚህን የሀገ ሰው እስከሚሞት ድረስ የምጠብቁት ስርዓት የሚባል ነገር የለም እንዴ ተመልከቱ፣ በቀደም ዕለት ማነች ቡታጅራዎች ምን እያደረጉ እንዳለ መቅደስ የምትባለው እና ነፃነት የምትባለው ነፃነት ከእህቷ ጋር ሆና መቅደስን በውሃ አፈነቻት። ውሃ ውስጥ ጥልቅ እያደረገች ስታወጣ ከረመች፣ ተናገሪ አልናገርም። ቀጠለችና መቅደስ ደግሞ ተራውን ከወንድሟ ጋር እጣን ቀምንት ነው ቀበሪቹ አጠነች፣ አሳ ፌንት እስከምትሰራ እስክት ደማ። ዛሬ ደግሞ ቀጠሉና ወንድማማቾቹን ጋር ሊያጋድሏቸው እንዴ ይሄ ሁሉ ምንድን ነው? ይሄ ሁሉ ምንድነው? ምን አለበት ቢቀርስ? ምን አለበት በአ ምን አገባኝ ብላችሁ ብትተውትስ? እንዴ አንድ ሰው በሕይወታችሁ አንድ ነገር ቢሆንስ? በእጃችሁ ላይ አንደኛ የገደለ ሰው ያው እድሜውን እስር ቤት እንደሚፈጅ ታውቃላችሁ። ሁለተኛ ጋሎ በቀል የሚባል ነገር አለ። ማንም ልጁ ሞቶበት በሕይወት ቁጭ አይልም። ገዳይም ቤተሰብም አርፎ አይቀመጥ። ይበቃቀላሉ፣ እርስ በርስ ማለት ነው። ምንም ለማይመለከታቸው ምንም ላያገባቸው፣ አንዴ ውሃ መተፋፈን፣ አንዴ ጭስ መተፋፈን፣ አንዴ ቦክስ መቧቀስ፣ መደማማት። እንዴ ስንቶቻችሁ ናችሁ በአብርሃምና በሄርሜላ በሩታ መሀል ላይ ገብታችሁ እየተቧቀሳችሁ እየተሰዳደባችሁ እየተደማማችሁ እየተጠፋጠፋችሁ ያላችሁት? እንዲህ ምን አገባኝ ብላችሁ አልፋችሁ ሻሽታችሁ አትቀመጡም? እነሱ ይወጡት፣ በቃ ሶስቱ ይወጡት። ሶስቱ አብርሃም ሩታና ሄርሜላ ይወጡት። በቃ ከተስማሙ ይስማሙ፣ ካልተስማሙ ደግሞ ይለያዩ። እንዲህ በሰው ሕይወት የሰው ልጅ ሁሌ እየገባ ሁሌ መመታት፣ ሁሌ መደብደብ፣ ሁሌ መቀጥቀጥ አይሰለቸውም? ምን አገባችሁ የምትበቃቀሉት ነዚህስ? ምን አገባሽ ስለ አብርሃም? መቅደስስ ምን ያገባሽ ስለ ሩታ? ምን አገባችሁ? በቃ ተዋቸው፣ የራሳችሁን ህይወት ኑሮ። እነሱ የራሳቸውን ህይወት እየኖሩ ነው ያሉት አንዱ ሲጀምር አንዱ ይቀጥላል። አንዱ ሲጀምር እንዲህ ኧረ ቡታጅራዎች ወዴት ወዴት እየሄዳችሁ ነው? ኧረ ቡታጅራዎች፣ ኧረ እባካችሁን አረጋጉት። ኧረ በተሰቀለው ጌታ ቡታጅራዎች፣ መጀመሪያ ላይ ዋው ቡታጅራዎች፣ ዋው ቡታጅራ፣ አይ ቡታጅራ፣ ምናምን ቡታጅራ። ቡታጅራዎች አይን ገብታችኋል። ምን አለፋችሁ። የቡታጅራ ዩቲዩበሮች አይን ገብታችኋል፣ የሰው አፍ ገብታችኋል። መቼም አትረጋጉም በዚህ ሁኔታችሁ ማለት ነው። ብዙዎች ኮመንታተሮች ልካችሁን ነግሯችኋል። ብዙዎች ዩቲዩበሮች ወጥተው ኧረ ቡታጅራዎች ይሏቸዋል። ስልጣኔ እንደዚህ ነው፣ እውቅና እንደዚህ ነው። ኧረ ከሆነ ሲቅርብኝ ተዉ የሚላቸው ሽማግሌ ይጥፋ ቡታጅራ ዩቲዩበሮችን ሽማግሌዎች አንዴ ዩቲዩብ ይከፈትላቸውና ሽማግሌዎች ደግሞ እንደነዚህ ነዚህ አይነት ሰዎችን እየሄዱ እንዲያረጋጉ አድርጉ። እነሱም መ እንዲህ አይነት ነገር ውስጥ ካልገቡ ማለት ነው። ያስፈሩን ያኔ ቡታጅራዎች፣ አሁን ያስፈራሉ በጣም እውነት ለመናገር ማለት ነው። በሃይሚ ምክንያት ደግሞ ይው ናታንና ያኛው አፈቀርኳት ብሎ ተቱ እየተሰራባት ያለው ደግሞ ጦርነቱስ ናቸው። ሃይሚና ብሩክም መለያ ላይ ናቸው። ቤዚና ማርክም እንደዛው። ቤዚና በቤዚና በማርክ የተነሳ ማርክና ኤፋም ጦርነት ላይ ናቸው። ዊናና ፍቅረኛውም ጦርነት ላይ ናቸው። እንዲህ ምንድነው እውነትም ያቺ ማነች ዘመዳቸው ማን ነበረ ስሟ ለምለም ጠፍታለች። ለነገሩ ጠፍታለች በጣም በጣም በጣም ጠፍታለች። ለነገሩ ሚዜ ነበረች መሰለኝ ያቺ ማነች የምትባለዋ ሰርግ ላይ አይቻታለሁኝ። እና ግን እውነት ለመናገር በጣም በጣም በጣም በጣም የክፍለ ሀገር ልጆች አዲስ አበባ ላይ ሲገቡ ልክ እንዴት ነው የገጠር ሰዎች አሁን የገጠር ሰው ድሮ ማለት ነው። አሁን አይዱ ነው። አሁን ገጠር ላይ ያው ምናልባት መብራት ገብቶላቸው ሊሆን ይችላል፣ ቲቪም ሊያዩ ይችላሉ። ድሮ በድራማ መልክም ሚሆን ሪልም አናቅም፣ ብቻ ግን ድራማ አይተናል። ይቅርታ ያርጉልኝ የገጠር ልጆች ማለት ነው እና በአሁኑ ሰዓት ላይ እኔ ገጠር ላይ ብኖር እራሱ ምን ያህል እድለኛ ነኝ። እግዚአብሔር ምስክር ነው። የከተማ ኑሮ እንዴት እንደሚዘጋ ማለት ነው። በዚህ ሁኔታ የከተማ ኑሮ ይዘጋል። ልክ እሺ፣ ገጠር ውስጥ መግባትና መኖር እንደሚፈልገው ገጠር ውስጥ ያው እንደዚህ መብራት እየተዘረጋላቸው ማለት ነው እና መብራት በርቶሴ ነው። መስታወት ለምንድን ነው ይሄ ደግሞ የማይጠፋ? ብለው ትንቢ ፈቤሎ ትንቢ ከዛ በዱላ ይዘዋናቸውን ይሉታል ማለት ነው እንትን አምፖሉን ከዛ መስታወቱም ደግሞ ሲያያቸው ዞር ሲሉ ራሳቸውን ዞር ሲሉ ራሳቸው ይሄ ሰውዬ ለምንድነው የሚከታተለኝ? ይሉና ያንን መስታወቱ ከሽከሽ እ ማወራውን ያወራል የምለውን ይላል። እኔ ሳየው ያየኛል ስደበቅ ይደበቃል ይሉና መስታወት የክፍለ ሀገር ልጆች አሁን አዲስ አበባ የገቡ ዩቲዩበሮችን ነው የምለው በነገራችን ላይ ይቅርታ፣ ዩቲዩበሮችን ነው ያልኩኛለሁ። መሀል ከተማ ሲገቡ አይተው ማያውቁትን ድሮ በእንትን ነበረ ያየናቸው ማለት ነው። ይሄ ወንዝ የተጠራቀመ በጭቃ እንትን የሚላላል ከዛ ውስጥ ወጡና፣ አሁን ትክክለኛ ዋና ውስጥ ሲዊሚንግ ፑል ውስጥ ገቡ። ፎቅ የለም ነበረ፣ አሁን ፎቅ ላይ ተከራዩ። ድሮ በትንሽዬ ቤት ውስጥ ነበር የሚኖሩት፣ አሁን ትልልቅ ቤት ያዙ። ድሮ ሶፋ የላቸው ነበር፣ አሁን ሶፋ አዩ። መኪና የላቸው ነበር፣ መኪና ገዙ። ከተማዋን በደንብ ዋጥ አረጓት፣ አወቋት። የከተማው ተወልዶ ያደገ ከተማዋን በደንብ ባያቃትም ከክፍለ ሀገር መጥተው ከተማውን በደንብ ዞሩ አዩት እ የክፍለ ሀገር ሰው እኮ ሼማ ያውቅም ከተማ ሲገባ፣ የከተማ ሰው ግን ሸመኛ ነው። ሁሉንም ማለት አልችልም እኔ አሉ ብቻ ግን ዩቲዩብ ላይ የማያቸውን ሰዎች ነው እየተናገርኩ ያሉት። ከተማ ገቡ፣ ሼም የሚባል የላቸው፣ የሚያረጉትን የሚናገሩትን፣ የሚሰሩትን አያውቁም። ከእኔ በላይ ሰው የለም ይላሉ። ያው ዛሬ ምን ላይ እየደረሱ እንደሆነ እያየናቸው ነው ያለነው እንዲህ አይነት ቢዝነስ ያዋጣል ወይ? እንደ ያቺ ገገማ ሄርሜላ ገገማ ው ጠፈጠፉኝ ብላ ሄዳ እንደ እንትን ውስጡ ተወተፈችበት። እሱ የሆነ የወንድ አልጫ ወይም እንደ ወንድ ኮስተር ብሎ ራሱን አያስከብሮ ወይም ሚስቱን አይመርቅ ወይ እሷን አያባርር። መተት ነው እያላችሁ በሰዓቱ ላይ ተሰርቶበታል እያላችሁ መተት ነው እየተባለ ሰው ጭራሽ መትቶ ቀረ ማለት ነው፣ ጭራሽ በጨጩ የሚመጡትንና የሚሆኑትን አጡ ቤተሰብ ከዚህ ደፋ ቀና ይላል ሰላም ለማፍጠር እሱ ደግሞ ከዛ ደፋ ቀና ይላል ከእሷ ጋር አንዴ ከዝችኛ አንዴ ከዝችኛ እያለ የትኛዋ ላይ እንኳን ወስኖ መቆም እንዳለበት ያውቃተው ማለት ነው ስለ ሁላችሁም ብንናገር ብንናገር ብንናገር አያልቅም እኔ የሚያሳዝነኝ እናንተን ተከትሎ እየወጣ ያለ ትውልድ ነው። አሁን እናንተን ተከትሎ እየወጡ ያሉ አንዳንድ ትንንሽ ዩቲዩበሮችን ደግሞ እያየሁኝ ነው ያለሁት። ክላስ ትይዝና ክላሱ ሴቷ ነች እኮ አሁን። የፍቅር ጠያቂ ሴቷ፣ የግንኙነት ጠያቂ ሴቷ፣ ክላስ እንያዝ ጠያቂ ሴቷ፣ ሳመኝ ጠያቂ ሴቷ፣ ሁሉን አድራጊ ሴቷ። ሴት እንዲህ በዚህ ልክ ከዘቀጠች ታዲያ ወንዱ እንዲህ ባይንቀባረን ነው የሚገርመኝ። ሁለት ለአንድ ባይጫወት ነው የሚገርመኝ። ዋጋ ትከፍሉበታላችሁ ባይዘው። እያንዳንዳችሁ ዩቲዩብ ላይ የምትሰሩ ስርዓት አልባ ከሆናችሁ ነገ ለልጆቻችሁ የምታስቀምጡት ነገር ትልቅ ዋጋ ያስከፍላችኋል። እና ወደ ራሳችሁ ተመለሱ። ገንዘብ እናገኛለን እያላችሁ ገንዘብ አልባ ሆናችሁ እንዳትቀሩ። አንድ ቀን መውደቅ የሚባል ነገር አለ፣ ማጣት የሚባል ነገር አለ በሕይወታችሁ ሶስተኛ ሰው እያስገባችሁ ሕይወታችሁን የምትመሰቃቀሉት ያለፈ ታሪክ እያነሳችሁ አሁን ያለበት ታሪክ ነው እያላችሁ ከሰላምታ የምትባባሉት፣ ነገ ለሚያልፍ ቀን የማያልፍ ቃል አትናገር የሚባለው አባባል ማለት ነው። ለሚያልፍ ቀን የማያልፍ ቃል አትናገሪያ ነው። ለማንኛውም ይመቻችሁ፣ ስሩ፣ አበረታቱ ነው። እኔም አሁን የምምላችሁ ቪዲዮ እንደውም ሙሉ ሙ